ሰላም ናችሁ፣ እንዴት ናችሁ? ዛሬ እንግዲህ አንዲት ምርጥ የሆነች ወሳኝ ሲቲንግ እንዴት በቀላሉ ማስተካከል እንደምትችሉ የማሳያችሁ ይሆናል ማለት ነው። ከዚያ በፊት ግን ለየቱ ቻናል እያዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳትረሱ። እንደምትመለከቱት ሲቲንግ የምትለዋን እንጫናትና ሲቲንግ ስን ከተጫናት በኋላ እንዲህ በምትመለከቱት በኩል ወደታች እስክሮል እናደርገውና ስፔሻል ትራንክሽን የሚለውን ጫን እናደርገዋለን። ስፔሻል ፋንክሽንን ጫን ካደረግነው በኋላ እንደነዚህ አይነት በርካታ አማራጮች ይመጣሉ። ነገር ግን እኛ የምንፈልገው አክሽን ኤንድ ጀስቸር የሚለውን ይሆናል ማለት ነው። አክሽን ኤንድ ጀስቸር የሚለውን አንዴ ከተጫነው በኋላ አሁንም በርካታ አማራጮች ይመጣሉ። ነገር ግን እነዚህ በርካታ አማራጮቹ ኦፍ ኦፍ ናቸው ማለት ነው። ኦፍ ኦፍ ሆኑ ማለት ምንም አንጠቀምባቸውም ወይም ማለት ነው። ነገር ግን ታፒንግ ዌክ የሚለውን የምትመለከቱት ኦፍ ነው። እሱን ኦን በምናደርገው ሰዓት እስክሪናችን ጫን ዳብል ክሊክ በምናደርግበት ሰዓት ላይ እስክሪናችን ይቆልፋል ማለት ነው። እስክሪናችን ደግሞ ሁለት ጊዜ ዳብል ክሊክ በምናደርግበት ጊዜ ይከፈታል ማለት ነው። ስለዚህ ምንም አይነት የድምጽ መጨመሪያው ላይ ያለውን የስልካችንን መጫን አያስፈልግን ማለት ነው። ስለዚህ ይህንን ኦን አድርገ ነው ከወጣን በቀላሉ ስልካችንን እንግዲህ ዳብል ክሊክ በማድረግ መዝጋትና ዳብል ክሊክ በማድረግ መክፈት እንደምንችል ነው የማሳያችሁ ማለት ነው። አሁንም እንደገና ልድገምላችሁ፣ ሴቲንግን እንጫናለን። ሴቲንግን ከተጫነ በኋላ ወደ ታች ስንወርድ ስፔሻል ፋንክሽን የሚላለ እሱን ከተጫነ በኋላ ጀስቸር አክሽንን ጀስቸር የሚለው እንጫናለን። እሱን አሁን እንደምትመለከቱት ኦን አድርገነዋል ማለት ነው። ይህንን ኦን አድርገ ነው ከወጣም በኋላ ሁለት ጊዜ ዳብል ክሊክ ስናደርገው ይቆረንትን ስክሪኑ ይጠፋል ማለት ነው። ደግሞ ሁለት ጊዜ ዳብል ክሊክ ስናደርገው ስክሪኑ ይበራል። ስለዚህ በጣም አስፈላጊ ነው። ይህንን የማትጠቀሙ ካላችሁ ተጠቀሙ። አመሰግናል።